በተለይ በትክክል የሚሄዱበት መንገድ የገባቸው ሰዎች ሲሆኑ ማለት ነው። አላህ ከነዛ ያደርገንና ሰው ልጅ በዱንያ ላይ ማግኘት ያለበትን ነገር አግኝቶ ለቀጣይ ሀያቱ የሚጠቅመውን ስንቅ ይዞ መውጣት ከምንም በላይ መታደል ነው። ለዚህ ደግሞ ስድቁ ማአላህ አላህ ጋር ከልብ የሆነ እውነተኛ ግንኙነትን ይፈልጋል። ወይም ደግሞ ለአላህ እውነተኝነትን ማሳየት። ይሄ እውነተኝነት በእያንዳንድ የህይወት ክፍሎቻችንና ጉዳዮቻችን ውስጥ ይገባል። ብዙዎቻችን እንግዲህ በቀንድ ካሙለን በተለያየ የዱኒያ አህዋሎችና ሁኔታዎች ውስጥ አሳልፈን መኝታችን ላይ እናርፋለን። ትራሳችን ላይ ጋደም እንላለን። ትራሱ ላይ ሀብታሙም ድሃውም፣ ትንሹም ትልቁም፣ መሪውም ተመሪውም፣ ንጉሱም ጠባቂውም፣ ሁሉም ትራስ ላይ ያርፋሉ። ግን ትራሳቸው ላይ በትክክልና በእምቅ የሚገባውንና የተሻለ ነፃ የሆነ እንቅልፍ የሚተኙት ግን ልባቸው ንጹህ የሆኑ ሰዎች ብቻ ናቸው። ራሃተልባል የልብ ሰላም ያላቸው ሰዎች ውስጣቸው የተረጋጋ ሰዎች አላህ ጋር የሰደቁ ከሰዎች ጋር ባላቸው ግንኙነትም መልካም ነገር ሆነው ማለፍ የቻሉ ሰዎች ብዙዎቻችን መከዳ ላይ ስናርፍ ወይም ደግሞ ትራሳችን ላይ ጋደም ስንል ምን አይነት ስሜት ነው በእኛ ማንነት ውስጥ የሚያልፉ ምንድነው ተሰምቶን ምንኖረው የሚለው ነገር የሁላችንም ጥያቄ ነው ብዬ አስባለሁ ስለዚህ ዛሬ በዱንያ ላይ ትራሳችን ላይ ጋደም ስንል ሙርታህ አልባል የተረጋጋ ልብና ሰላማዊ እንቅንፍተኝተን ለመንቃት በጥሩ ማንነት ውስጥ አዲስ ምዕራፍን ለመጀመር መዘጋጀት። ነገ ጠዋት አላህ ጋር በሚኖረን ግንኙነትና እሱ ጋር ስንገናኝ ደግሞ ውጤታማ ለመሆን ዛሬ ከእሱ ጋር ያለንን እውነተኛ የሆነ ግንኙነት ማስተካከል አማራጭ የሌለው መፍትሔ ነው። የሰው ልጅ ቋሚ አይደለም እንዳልኩት፣ በቀጣይ ዓለም ደግሞ የሚጠብቀን መልካምም የመጥፎም ውጤት ስላለ ያን ውጤት የምናሳምረው ዛሬ በምንሰራው ስራ ነው። በዛ ምን ያህሎቻችን ተዘጋጅተና ልቦቻችንን አሳምረና፣ መልካም ልብ ያላቸው በዱኒያ መልካም እንቅልፍን ይተኛሉ። ተራሳቸው ላይ አርፈው ምንም ነገር ሳይጎረብጣቸው ምንም ውስጣቸውን ሳይረብሻቸው ለሰው ልጆች መልካምን ተመኝተው ውስጣቸው ላይ ጥላቻን አውጥተው በማንም ምቀኝነትና የተበላሸ መንፈስ ሰዎችን ሳያስቡ በጥሩ ልብ አላህ ጋር ይገናኛሉ ተራሳቸው ለነሱ መልካም እንቅልፍን ያጎናጽፋቸዋል ሌሎች ደግሞ በተለያየ በውድ አልጋዎች ላይ ምናልባት አሉ ያሏቸውን ዘመናዊ ነገሮች ተጠቅመው ያርፋሉ እንቅልፉን የማግኘት እድሉ ግን ጠባብ ይሆንባቸዋል ውስጣቸው በብዙ ነገር ታውቋል። ብዙ እነሱን የሚጠብቅ የተለያየ የተበላሸ ነገር አለ። እንዲስተካከል ልብን እንዲያሳርፍ የሚፈልግ ነገር ዱኒያ ላይ ይሄ ነው። ነገ ጧት አኸራም ደግሞ አስተራረፋችን አላህ ጋር የሚኖረን መጨረሻ ይህን መሰረት ያደረገ ነው። ዛሬ ትራሳችን እናሳምር፣ ነገም አላህ ዘንድ የሚኖረን ግንኙነት ያማረ ማረፊያ ይሆናል ብዬ ነው የማስበው። አላህ ከመልካም አሳቢያዎች ከጥሩ አራፊዎች አላህ ያድርገን። ወቢላሂ ተውፊቅ። ወሰላሙ ዓለይኩም ወረሕመቱላህ ወበረካቱ።